ልክ ቪዲዮ ከመልቀቄ ትልቁ እውነት ማምሻ ይጠብቁን ብላ መጣች። ማናት? ወይዘሮ የት ነበርሽ? ጋይስ ወይዘሮ የት ነበርሽ? እንግዲህ ልጅዋን ይዛ ወንድም ያለችው እህት ያለችው፣ በጠቅላላይ ይዛ ዛሬ ማምሻ ትልቁን እውነት ይጠብቁ ሊያውቁ ብላለች እላችኋለሁ። አይ አብርሃም ለማንኛውም የሩታ ደጋፊዎች የአብርሃም ደጋፊዎች ብላችሁ ሳትከፋፈሉ አሁን ነው መቆም ያለባችሁ። እሺ፣ አሁን ለእውነት መቆም ነው ያለባችሁ። አታሽቀብጡ፣ ለእውነት ማለት ነው። አብርሃም ልጅ የለውም ብያችኋለሁ። እኔ ለእውነት እሞታታለሁ እንጂ እኔ ለውሸት አሳልፌ አልሰጠውም አብርሃምን። ገባችሁ አይደለ? አሳልፌ አልሰጠውም። ስለዚህ ቁሙለት አንቺ አንቺ የረከት ሽርካሽ ማለት ነው፣ የምር የረከት ሽርካሽ። እነ የፍቅር ደጋፊዎች ደግሞ ምንድን ነው የምታሽቃብጡት? ትዘኮ ስር የአብርሃም ልጅ ነው፣ የአብርሃም ልጅ ነው፣ የአብርሃም ልጅ ነው፣ የአብርሃም ልጅ ነው የምትሉ ማለት ነው። ሄርሻ አለ። ሰላም ነው እንዴ? ፈዋድና ፍቅር ተጣልተዋል። አታስጠርቁም እንዴ? አስታርቋቸው እንጂ። ምንድነው እንትና ነጻነት ቤት ሄዳችሁ የአብርሃም ነው። አብርሃም ልጅ የለውም እንዴ፣ አብርሃም ልጅ የለውም። ከፈለጋችሁ ማን ማን ልጅ እንዳለው እኔ እናገርላችኋለሁ ብያችኋለሁ። እሷ አልወለድም፣ ተፋቱት እና ለማንኛውም ወይዘሮ የት ነበርሽ? እንጠብቅሻለን እሺ፣ እንጠብቅሻለን። ልጅቷ ቢያንስ የአራት ዓመት ወይ የአምስት ዓመት ልጅ ትሆናለች። ደግሞ እድሜ ለዲኤንኤ አንቺ ምን ነው የሰው ትዳር በጥብጠሽ ሙቺ ተብለሻል እንዴ? የሰውን ትዳር በትነሽ በጥብጠሽ አለያይተሽ አፋተሽ ሙቺ የተባለ እኮ ነው። መመስ ተፈርሞልሻል። ማን ነው ፈረመልሽ? ረ ስርዓት የሚባል ነገር አለ። አንቺ አንቺ ተዝረከረክሽ እኮ። የምር ነው ለ ዝርክርክ ነው ያልሽው። አንቺ ምንድን ነው ባለፈው ራሱ እኔ ቤተሰቦቼ ቤተሰቦቼን አሰድብሽ ቤተሰቦቼን እንደዚ ያልሽ ሲልሻ አልነበረም እንዴ ወንድምሽ ምነው አንቺ ዘጠኝ ወር ሙሉ አርግዘሽ አይደል እንዴ ወለድሻት? ልጅቷ በሁለት ወር ወይ በአንድ ወር በአንድ ወር በሰላሳ ቀን ነው እንዴ ወለድሻት? እንደ ድመት ጋይስ፣ ድመት በሰላሳ ቀን ነው የሚወልደው አሉ። እኔ አላቅም ትላል ደህና ነው የተባልኩኝ ጋይስ፣ እኛ ቤት ባለፈው ወለደ ሁለት ወር አይሆንም እንዴ ድጋሚ ወለደ። አሁን ሰሞኑ ሳምንት አይሆንም ከጓሮ ነው የሚኖረው እና ከግቢ ውጭ ከዚ እንዴት ይወልዳል ስል በሰላሳ ቀን አለው። አሁን እችኝቶ ልክ እንደ ድመት በሰላሳ ቀን ነው የወለድሽው ወይስ እንዴት ነው? ቤተሰብ ያላወቀው ቤተሰብ የሌለበት እርግዝናሽ አልታየም። ወልደሽ ምናትሽ አላረሰችሽም። እርስ በራስሽ ነው እንዴት ተራራስሽው። ሚያርስ ነገር ይረስሽና ማለት ነው። የምር ቤተሰቦቻችሁና ክብራችሁ ዝቅ አደርጋችሁ ስትመጡ ስታስጠሉ፣ ሴቶች ስታስጠሉ የምር ብላችሁ ሰው ራሱን ያስከብራል። ወንድ ራሱን ባስከበረበት ሰዓት እናንተ መዝረክረክ ዝርክርክ የሚያዝረከርክ ነገር ያዝረክርክ አል ከሴቶቹ በስተቀር ማንም አልተዝረከረከም እስከ ዛሬ ድረስ። እና ለማንኛውም እንጠብቅሻለን። ወይዘሮ የት ነበርሽ? በጊዜ ልቀቅ የለን ምክንያቱም አብርሃም እና ሩታ ስለሚመጡ ያንቺ ቪዲዮ የምናይበት ጊዜ ስለሌለ በጊዜ ልቀቅና እናየዋለን ማለት ነው። አዎ እናየዋለን። እንመጣለን። ፈርዶብናል። ለማንኛውም ውድ ቤተሰቦች የአብርሃም ነው ካለች የምሬ ነው የምላችሁ፣ ብላለች አሉ። ትላንትና ቪዲዮ ሲቀርጹ ሰው ሄደዋለ እነሱ የሚቀርጹበትን ቦታ የገባ ሰው አለ ሲል ሊቀርጽ ሲሄድ ምንድ ነው ስትባል፣ ልጄ ናት አለቻል። ከዛ ልጅሽ ናት ስንት ዓመት ዋነው አራት ዓመት ወይ አራት ከግማሽ ቢሆናት ነው። እኔ ራሱ እንደዛ ነው የተባልኩኝ አላቅም። ስትታይ ድርጅቷ ራሱ ወይ አራት ወይ የአምስት ነው የምትመስለው፣ የአራት አዎ የአራት እንደዛ ትመስላለች። ኢትዮጵያ ውስጥ ቶሎ ነው የሚያድጉት በአሁኑ ሰዓት ማለት ነው እና እሺ፣ ምንድን ነው የምትቀረጻችሁ፣ ጨረሳችሁ? አልጨረስንም ፓርቲቱ ይቀጥላል አለች አሉ። እሺ፣ አልጨረሳችሁም፣ እኛ ሌላ ቦታ ሄደን እንቅረጽ። አዎ፣ እና ልጅቷ ይማነት የአብርሃም ናት ብላ ቁጭ አለችላቸው። እላችኋለሁ እና ከአብርሃም ጋር ከተለያያችሁ ሁለት ዓመት አይደለም ወይ መቼ በመቼ ወለች? በቃ የአብርሃም ናት የአብርሃም ናት። እኛ ፍቅረኛሞች ከነበርን እኮ የሶስት ዓመት ፍቅረኛ ነው ብላ እርፍ አለች። እላችኋለሁ እና አምስት ዓመት ልጅ ፍቅር በጀመራችሁበት ሰዓት ነው እንዲያረገዝሻት። ከተለያያችሁ ሁለት ዓመት ነው። ከዛ የአምስት ዓመት ልጅ ልትይ ነው አሁን እናንተ ሳትወልዱም ወለድን ብላቸው የምትመጡ ከሆነ የወለደው በሚደብቅበት ሰዓት ያልወለደውን ደግሞ ወለድኩ ብሎ ሲያመጣ ለነገራችን ላይ ወርደሻል ተብለዋል። የምር እኔ የሆነ ልጅ ራሱ ጠልኮልኛል ሰሞኑን። እኔ ወንድ ልጅ ነው የተላከልኝ፣ ለካ ሴት ናት ልጅ እኔ የራስሽ ልጅ ደብቀሽ የሰው ልጅ አምጥተሽ ምን አላውቅም እኔ የወንድ ነው የተላከልኝ። ባለፈው ውድ ቤተሰቦቼ የልጅዋን ይኸውና ተባልኩኝ፣ ባልዋን ይኸውና ተባልኩኝ ማለት ነው እና ሪፖርት አስደርግብሻ ብለች በጓደኞቹ አሁን ከእሷ ጋር በሚሰሩት ስለዚህ እንዳትለቅ ነበር የተባልኩኝ። እና ለማንኛውም ወይዘሮ የት ነበርሽ እንጠብቅሻለን። ልቀቂ። እናንተ ደግሞ ግሬስ ፋሚሊ በጠቅላላ የሩታ ደጋፊ ነኝ፣ የአብርሃም ደጋፊ ነኝ። ከእውነት ጎን ቆሞ የምር ከእውነት ጎን ደጋፊ ሲባል ከእውነት ጎን እንጂ አታሽቀምጡ። በውሸት አትቁሙና አብርሃምን ጥፋት ሲኖርበት እንነግረዋለን። ሩታ ጥፋት ሲኖርባት እንነግራታለን። ቀጥሎ ደግሞ በአብርሃምም ላይ ሌላኛው ሰው እላፊ ሰው መጥቶ ያልሆነን ውሸትን ሲናገርበት እንናገረዋለን ማለት ነው። አከተማ እኔ ለማንም አላዳለም። አብርሃምም የሆነ ሰው መጥቶ መጥፎ ነገር ሲናገረው እጥፋ አድርጌ እመልስለታለሁ። አሁን ነፃነት ሁለቱ ባልና ሚስት ሲጣሉ ግን የሁለታቸው ጥፋት ያለበትን አካል እናገራለሁ እንጂ አልሳደበም። አዎ ይሄ ነው። እና በሩታብ ላይ የምትመጡ እንደዛ ማለት ነው። ሌሎቻችሁ ደግሞ ኮሜንት ስራጣሽ ቃብጡ ምድራሽ ቃባጭ ማለት ነው። ምን ነው ብርቅ መሰላችሁ እንዴ? እንትን መውለድ ሳያገቡ መውለድ ማለት ነው። አሁን ቃለቱ መጠቀም አልፈልግም። እና ሳያገባ የወለደ እንግዲህ ልጁ ምን እንደሆነ ታውቃላችሁ። ብርቅ አይደለም። እሺ ብርቅ አይደለም። እና ያሳድግልሽ። የአብርሃም ልጅ ነው። ቁጭ አባቷ ቆጭ ምናምን አብርሃም ነው የምመስለው። እውነታችሁን ነው። በነገራችን ኢሳያስ እና ኢሳያስ አሁን የተወለደችዋን ልጅ ኢሳያስ ነው የምትመስለው። ትላንትና የመጣው ወንዱ ልጅ ማለት ነው። የምሬን ነው የምላቸው ውድ ቤተሰቦቼ ኢሳያስ ራሱ ነው የምትመስለው እና ከሱ ነው የወለድሻት ወለ ከሌላ ሰው ነው የወለድሻት። መቼም ከአብርሃም ጋር ፍቅረኛሽ በነበራችሁበት ሰዓት መሆን አለበት ያረገዝ ሻት ለምን የሶስት ዓመት ፍቅረኛ መሆናችሁ ከዛ በኋላ የስንት ዓመት መሰላችሁ ውድ ቤተሰቦቼ? ከተለያዩ ሁለት ዓመት፣ ከዚህ አምስት ዓመት ሆናት ማለት ነው። ልጅቷ ታዋርደኝ። እኔ እኮ አሁን ጊዜ ነገር መናገርም አልፈልግም ነበረ። ለማንኛውም እንረግጣታለን ጋይስ፣ የምሬን ነው። እኔ ጎሮሮዋ ላይ ነው እምቆምላችሁ፣ ጎሮሮዋ ላይ ማለት ነው። እኔ ለእውነት እቆማታለሁ እንጂ ወደኋላ አልልም። እናንተ ከፈለጋችሁ አሽቃብጡ ከፈለጋችሁ አዎ፣ አብርሃም ነው ብላችሁ ተፋረዱ። ከፈለጋችሁ ሩታ ጥፋት አለባት ብለ ተፋረዱ። እኔ ለእውነት ነው የምቆመው። ከዛ ውጪ ምንም አይነት ነገር የማሽቃብጠው ነገር የለም። አብርሃም ጥፋት ሲኖርበት ደግሞ ጥግ ድረስ ነግረዋለሁ። ሩታም ጥፋት ሲኖርበት ጥግ ድረስ ነግራታለሁ። ስለዚህ እና አንዳንድ ልጆች ደግሞ እነሱን ወዳጅ ወይም ደግሞ እነሱን የደገፈ የወደደ መስላችሁ እነሱን የሆነ የሚያስጠላ ስራ ሲሰሩ አይ በርታ፣ ሄድበት ምናምን የሚሉ ራሱ አንጎላችሁ የፈረሰ የጭንቅላታቸው አስተሳሰባችሁ ድንጋይ የሆነ ሴቶች አላችሁ። እና አብረሃምን ራሱ ሄድበት፣ ሄድበት። ሶስት ናችሁ በነገራችን ላይ ሶስት ሴቶች እንደዛ ስትሉ ሰምቻችኋለሁ። የምር ሄድበት፣ አሁ አምጣ፣ ሌላም ሴት አምጣ፣ ሌላም ሴት ደርብበት። ይኸውም በዚህ በኩል ስሙ እየተንቋሸሸ ነው። የለ ተከራከሩለት። አሁን ምን ትሰራላችሁ? ተከራከ ነገሩለት እንደ ሩታ የሆነ ነገር ሲመጣባት፣ ይሄ ሁሉ ሴት ይሄ ሁሉ ህዝብ ተነስቶ እኮ ሩታ ላይ ነው እንትን እያለ ያለው፣ ለምን ይሄ ይሆንባታል እያለ ያለው። ስለዚህ ለአብርሃምስ ተነሱ፣ ተነሱ፣ ተንቀሳቀሱ ያለ ስራ ሲሰጠው አግዙለት ከጎን ቁሙለት። ለምንድን ነው ወደኋላ የምትሉት? እኔ ያላሽቀበጥኩም አብርሃምን አልጥላም። ያው ከጎኑ ቆም ያለው እኔ ዛሬም ይሁን ነገም ከጎኑ ነው የምቆምለት። እኔ ሴት ስለሆነች በውሸት ስትመጣ ልደግፋት አልችልም ማለት ነው። እና ቀስ እያደረግን አመድ በዱቄት አድርገን ነው ምን ሻኛ አይደለ ሴትነቱ አርክሳ መጣች የቀረን ነው እናውሻለን አለሽ ወይስ የለሽም? እኔ በነገራችን ላይ ውድ ቤተሰቦች ቅርታ አደርጎልኝና ማለት ነው እንደዛ ተላለጣ ውሃ ላይ ምናምን የሆነ አለባበሷ ምም መጀመሪያ ላይ በቃ ህጓን አስረክባለች ይመስለኛል። እኔ ካለባበሷ ነው አያገባኝም ተናግሮ ሲታይ ለዛም ይመስለኛል እየተንገበገበች ወደዛ ህግ ሰር ጭሎ እንዲ ያላቸው ወይኔ፣ ዛሬ አይ ብልግና! እናንተ የስራችሁን ይስጣችሁ፣ እናንተ ዩቱበሮች ስትባሉ አፈር ብሎ አፈር ያስበላችሁ። የምሬ ነው ምላችሁ፣ እናንተ ነገር ታመጡብናላችሁ። በቃ ወይዘሮ የት ነበርሽ? ጠብቋት ማታ። ውድ ቤተሰቦቼ ድብቁን እውነት ዛሬ ማታ ጠብቁ ተብላችኋል ማለት ነው። ደግሞ ደንግጠዋል። አደነጋቀት ትጠላላችሁ። የወንድሟና የእህትዋ አብርሃም ፈርድባት። አይዞህ ከጎንህ ነን የምር ረ